የትግራይ ጊዜ አስተዳደርን ለማቋቋም የወጣው የሚኒስትሮች ምክር ቤት ደንብ 533 ህዝባር 2015 የትግራይ ክልል አካታች ጊዜ አስተዳደር የሚኒስትሮች ምክር ቤት ደንብ በሚል ይጠቀሳል። የኢፌድሬ ፌዴሬሽን ምክር ቤት በአምስተኛው የፓርላማ ዘመን ስድስተኛ ዓመት የስራ ዘመን ጥቅምት 28 ቀን 2013 ዓ ም ባካሄዱ አስቸኳይ ጉባኤ በህግ መንግስቱ አንቀጽ 629 እና በአዋጅ ቁጥር 359 ህዝባር 1995 አንቀጽ 142 ለመሰረት የትግራይ ክልል ጊዜ አስተዳደር እንዲቋቋም ባስተላለፈው ውሳ ውሳኔ መሰረት በኢፌዴሪ መንግስትና በህዋት መካከል ዘላቂ ሰላምን ለማስፈንና ግጭት ለማቆም በፕሪቶሪያ፣ ደቡብ አፍሪካ በተደረገው የሰላም ስምምነት አንቀጽ 11 መሰረት አካታች ጊዜ አስተዳደር ማቋቋም በማስፈለጉ በመሆኑም የሚኒስትሮች ምክር ቤት ይህንን ደንብ አውጥቷል። አጭር ርዕስ፣ ይህ ደንብ የትግራይ ክልል አካታች ጊዜ አስተዳደር የሚኒስትሮች ምክር ቤት ደንብ ቁጥር 535 ህዝባር 2015 ተብሎ ይጠቀሳል። ሁለት፣ ትርጉም፣ የቃሉ አግባብ ሌላ ትርጉም የማይሰጠው ካልሆነ በስተቀር በዚህ ደንብ ውስጥ ጊዜያዊ አስተዳደር ማለት በዚህ ደንብ መሰረት የተቋቋመው አካታች ጊዜያዊ አስተዳደር ነው። ሁለት ርዕሰ መስተዳደር ማለት በዚህ ደንብ አንቀጽ አራት መሰረት ጊዜያዊ አስተዳደሩን በበላይነት ለመምራት በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር የተሰየመ ኃላፊ ነው። ሶስት የሰላም ስምምነት ማለት በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህወሓት መካከል የተፈረመው ዘላቂ ሰላምን ለማስፈና ግጭትን ለማቆም በፕሪቶሪያ ደቡብ አፍሪካ የተደረገው የሰላም ስምምነት ነው። አራት ሰው ማለት የተፈጥሮ ሰው ወይም በህግ ሰውነት መብት የተሰጠው ሰው ነው አምስት። በዚህ ደንብ ውስጥ በወንድ ፆታ የተገለጸው አነጋገር የሴትንም ፆታም ያካትታል። አንቀጽ 3 ርዕሰ መስተዳድር። አንድ ጊዜ አስተዳደሩ በርዕሰ መስተዳድር ይመራል። ሁለት ርዕሰ መስተዳድሩ በሰላም ስምምነቱ መሰረት በሚደረግ የፖለቲካ ምክክር ተለይቶም በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ይሾማል። አንቀጽ 4 የርዕሰ መስተዳድሩ ስልጣንና ተግባር አንድ ርዕሰ መስተዳድሩ አግባብነት ባላቸው ሕጎች ለክልሉ ርዕሰ መስተዳድር የተሰጡትን ስልጣንና ተግባራት ይኖሩታል። ሁለት በዚህ አንቀጽ ንዑስ አንቀጽ አንድ ላይ የተደነገገው እንደጠበቀ ሆኖም የሚከተሉት ሥልጣንና ተግባራት ይኖሩታል። ሀ የክልሉን ጊዜ አስተዳደር ቢሮዎች፣ ተቋማትና የሥራ ክፍሎች ያደራጃል፣ ሥልጣንና ተግባራቸውን ይወስናል። ለም በጊዜ አስተዳደሩ ለሚዋቀሩ የመንግስት መስሪያ ቤቶች ኃላፊዎችን በክልሉ ከሚንቀሳቀሱ የተለያዩ ፖለቲካ ኃይሎችን ውክልና በሚያረጋግጥና አካታች በሆነ መንገድ በመመልመል ከፌዴራል መንግስት ጋር በመመካከር ይሾማል። አመራሯም የክልሉ መንግስት መስሪያ ቤቶችን በበላይነት ያስተባብራል፣ ይመራል። መም የክልሉ አስፈጻሚ አካልን አቅም ለማጠናከር በአዋጅ ቁጥር 359 ህዝባር 1995 አንቀጽ 14 መሰረት የፌዴራል መንግስት ሰራተኞች በጊዜያዊነት በመመደብ መደበኛ ስራው እንዲቀጥል ለጠቅላይ ሚኒስትሩ ጥያቄ ሊያቀርብ ይችላል። ሰም ከፌዴራል መንግስቱና ከክልል መስተዳድሮች ጋር ክልሉን በመወከል አስፈላጊውን ግንኙነት ያደርጋል፣ ተባብሮም ይሰራል። ረ የሰላም ስምምነቱ በአግባቡ እንዲፈጸም ከፌዴራል መንግስት ጋር በቅንጅት አስፈላጊውን እንቅስቃሴም ያደርጋል። እሳቱ ሰም በክሉ ህጋዊ ምርጫ ለማካሄድ ምቹ ሁኔታ ለመፍጠር ከሚመለከታቸው የፌዴራል ተቋማት ጋር በቅንጅት ይሰራል። አንቀጽ አምስት የጊዜያዊ አስተዳደሩ ስልጣንና ተግባር። አንድ ጊዜያዊ አስተዳደሩ አዋጅ ቁጥር 359 ህዝባር 1995 አንቀጽ 15 ላይ የተሰጡትን ስልጣንና ተግባራት ያከናውናል። ሁለት የዚህ አንቀጽ ንዑስ አንቀጽ አንድ አጠቃላይ አነጋገር እንደጠበቀው ሆኖ ጊዜያዊ አስተዳደሩ ለክልሉ ከፍተኛ ሕግ አስፈጻሚ አካል የተሰጡትን ሥልጣንና ተግባሮች ይኖሩታል አስፈጻሚ አካሉን ይመራል ያስተባብራል እንዲሁም የክልሉን እቅድና በጀት ያጸድቃል ስድስት ተፈጻሚነት ስለማይኖራቸው ሕጎች ወይም አሰራሮች አንድ በትግራይ ክልል የተቋቋመውን ጊዜ አስተዳደር አስመልክቶ በ2013 የወጣው ደንብ በዚህ ደንብ ተሽረዋል ሁለት ከዚህ ደንብ ጋር የሚቃረን የፌዴራልም ሆነ የክልል ደንብ፣ መመሪያ ወይም አሰራር በዚህ ደንብ በተሸፈኑ ጉዳዮች ላይ ተፈጻሚነት የለውም። ሰባት ደንቡ የሚጸናበት ጊዜ ይህ ደንብ በሚኒስትሮች ምክር ቤት ከጸደቀበት ቀን ጀምሮ ይጸናም ይሆናል። አዲስ አበባ ሰኔ 15 2015 ዓ ም አብይ አህመድ ዶክተር የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ይህ ደንብ በነጋሪት ጋዜጣ የታተመው ሰኔ 15 2015 ቢሆንም የሚኒስትሮች ምክር ቤት ይህን ደንብ ያጸደቀው መጋቢት 9 2015 ዓ ም በመሆኑ የትግራይ ክልል ጊዜ አስተዳደር በዚህ ደንብ መሰረት የስራ ዘመኑ መጋቢት 9 2017 ማብቃቱ ይታወቃል።